ቀን ፆም ምን ያክል እናውቃለን? አሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። ውድ የሀገሬ ልጆች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነው። ውድ የሀገሬ ልጆች በያላችሁበት ያለ ሰላም እዝነቱ፣ እንዲሁም በረከቱ የላችሁ እያልኩኝ ዛሬ እኔንም እናንተንም አንድ ነገር ለማስታወስ ወደድኩኝ። እናም ውድ የሀገር ልጆች በተለይ አረብ ሀገር ያላችሁ እህቶች፣ እኔ ከእናንተ እናንተ ከኔ ብዙ የምንማማረው ነገር ይኖራል ወደፊት ብኢዝኒላህ። እናም በቅንነት አበረታቱኝ፣ እኔም እየገባ አበረታታችኋለሁ። እንዲ አዲስ ጀማሪ የሆናችሁ ማለት ነው። እናም እሱም እንዲ ነው። ዋናው የመጣሁበት ጉዳይ ስለ አሹራ ቀን ጾም ነው። ይ የአሹራ ቀን ጾም አሁን የያዝነው የሞሀረም ወር አስረኛው ቀን ነው ይብ ውዱ ነቢያችን ሰለላሁ አለይህ ወሰለም የአሹራ ቀን ጾም ያለፈን የአንድ አመት ወንጀልን ያስምራል ብለዋል። እናም አላህ ካደረሰኝ፣ አላህ ለወደፊት ለቀጣዩ አመት ካደረሰኝ ዘጠነኛውንም ቀን እጾም አለሁ ስላሉ የቻለ ሰው ዘጠነኛውንና አስረኛውን ቀን ያልቻለ ሰው ደግሞ አስረኛውን ቀን እንጾም እላለሁኝ። የምንጾምበትም ምክንያት ሙሳ አለይህ ሰላም አመፀኛው ፊራውን ነጻ የሆኑበት ቀን ስለሆነ ነው። እናም ወደ ሀገሬ ልጆች፣ ቪዲዮን ከወደዳችሁት ላይክ፣ ሽር፣ ሰብስክራይብ በማድረግ አበረታቱኝ። እኔም በዛው እንደዚሁም ኮሜንት አድርጉ ላይ አስተያየታችሁን ጻፉልኝ። በዛው እየገባሁ እኔም አበረታታችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ።